የጥቁር አዝሙድ ቅባት ሞክራችሁ ታውቃላችሁ? ብታውቁትማ። በስሙ ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ሆኒ በጣም ለናነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ባያላችሁ በትርትርፍ ብዝት ብዝት ይበልልኝ አለው። ዛሬ ማሳያችሁ ቆንጆ የሆነ በጣም አሪፍ ሆነ ለሽበትም ሆነ ለሽበት እንደዚሁም ደግሞ ለጸጉራችን ጥቁረት፣ ለአንጸባራቂ እንዲሆን እንደሁም ለፈረፈር ለሁሉም በጣም ወሳኝ የሆነ ቆንጆ የሚያምር ቅባት ጭቃ ቅባት ነው። ባላል ባለፈው ውሀ ፈሳሹን ማለት የሰርቼ ወዳችሁታል። ይህን እንደምትወዱት ተስፋ አድርጋለሁ። ሰርታችሁ ሞክሮች በጣም አሪፍ ነው። ይህ ቅባቱ እንደምታዩት አሰራሩ ከመጀመሪያ እስከ መጨረሻ አሳያችኋለሁ። በትህትና ተከታተሉ። ላይክ በማድረግ ቪዲዮን ጀምሮ አመሰግናለሁ። ያልገባችሁ ነገር ካለ ጠይቁ በኮመንት ማለት ነው። እና ያው ፀጉር ያው ትንሽ ዛሬ የተሰራሁት ነው ያነሰው ማለት ነው። በመጀመሪያ ውድ ቤተሰቦች፣ የጥቁር አዝሙድ እዚህ ጋ አለ። የሚበቃችሁን ያክል መጠን ታድርጋላችሁ። ሁለት የሾርባ ማንኪያ የሚሆን ነው የእኔ ማለት ነው። እንደዚያ ያክል ነው የሚሆነው። ሌላ አይደለም። ከዛን ለቅማችሁ ካዘጋጃችሁ በኋላ አብሽ ነውን ይ ያለው አንድ ፍሬ አብሽና አንድ ፍሬ ቅርንፉድ አለበት በነገራችን ላይ። ከዛ እናምሰዋለን። እኔ ሳምሰው ባለፈው ምንድን ያላችሁኝ ምቺ አስመታማዊ ብላችሁኛል። ምቺ እኔ አያስመታኝ፣ ምክንያቱም እኔ ፀሐይ ላይ ስለማሉል። በሌላ በልኩል ደግሞ እኔ ቅባት ምቺ ያስመታል ብዬ አላሰሙ ያላውቅም። ብቻ ግን የማምሰው እንዴት መሰላችሁ ጥቁር አዝሙድ በተፈጥሮ እንዲህ ሲታመስ ስትወቅጡት ጥቁር ነው የሚሆነው። ካልታመሰ ደግሞ ውስጡ ነጭ ነጭ ነው የሚሆነው። ወቅታችሁ እታውቁ እንደሆነ ከአሁን ቀደም የምታውቁት ታውቁታላችሁ። እኔ ብዙ ጊዜ እጠቀመዋለሁ። እንደዚህ ካላመስኩት ነጭ ነው የሚሆነው። ትንሽ አምሰዋለሁ። ይሄ ደግሞ ነጭ አይሆንም ጥቁር ይሆንልኛል ማለት ነው። እሱ ጥቁር ነው ግን፣ ብላክ ሲድ ደግሞ የበለጠ ስታመሱት ውስጡ ነጭ ክፍል ያለው ጥቁር ይሆንልናል። ከዛ ቅባቱን እናገኛለን ማለት ነው ውድ ቤተሰቦቼ ከመስኩት በኋላ ሳይ በዛ ነው የምናመስ በጣም ርርር አላደርገው ም ከዛም ወዳው እንዳትወቅጡ ወዳው ከወቀጣቸው ልምጥጥ የማለት ወይም ደግሞ እንትን የማለት የመለምዘዝ ባህሪ ያለው እንደዚህ ወቅጣችሁን ተንካላችሁ በኋላ ሰትሩት ስትራ አድርጋችሁ ለአንድ አስር ደቂቃ ያክል ታቆይታላችሁ ማለት ነው እስኪ በርድ ድረስ ማለት ነው በረድ ሲል እንደዚህ በሰሀን ላይ እናደርገውና ከዛ ሙቀጫ አለ የቡና ሙቀጫ ማለት ነው በፈለጋችሁ በማሽን በተለያየ ነገር መውቀት ትችላላችሁ መፍጨት ትችላላችሁ ማለት ነው እኔ በዚህ እየፈጨሁት ማለ እየወቀትኩ እገኛለሁ ማለት ነው እና እንደዚህ አድርጌ ወቅጠዋለሁ ማለት ነው ይሄ ለትንሽዬ እቃ ቅባት ይሆነኛል ማለት ነው በዚህ ብዙም አያቆይም። አሁን ጣ ብሏል። ከአካለ በኋላ ስትወጡት እንደዚህ እንትን ይላል ማለት ነው እ የምትዋት እያበሽፈሬ ናት ገብታ ማለት ነው። እና ዞሮ አሪፍ ነው በጣም ዞሮ። ጥቁር አዝሙድ ምን ያክል ለፀጉራችን እንደሚጠቅም ነው የምነግራቸው። ብዙዎቹ በተለይ በውጭ ሀገር በህንድ ሀገር በጣም ብላክሲድ እንትን ይሰራል ሂና ናቹራል ሂና ይሰራል ወይም ደግሞ የተፈጥሮ ሂና ይሰራል ማለት ነው። ብላክሲድ እዚህ ኢትዮጵያ ብትመጡ የዚህ የጥቁር አዝሙዱ ሂና አለ ማለት ነው። ለጸጉራችሁ መጠቀም ትችላላችሁ። ናቹራል የሚለው ነገር ማንኛውም የተፈጥሮ ስለሆነ ፀጉራችሁ ምንም አይነት አይጎዳውም። ምናልባት ሀላ ጥቁር እንዳይላችሁ እንጂ ማለት ነው እና በጣም አሪፍ ነው። ከደቀቀ በኋላ እንደዚህ ያየዋለው። በዛ ላይ ደግሞ ለውጥ የምታዩት በአንዴ አይደለም። በአንዴ የሆነ ነገር ሞክራችሁ ስልችት አትበሉ። እርግጥ ነው ስድስት ወር ምናምን ይፈጃል ለውጥ ለማገኘት። ይሄ ደግሞ በጣም አሪፍ ነው። ከዛ እዚህ ጋር ያለኝን ዘይት አድርጋለሁ። ዘይት እንግዲህ የምግብ ዘይት ሊሆን ይችላል ኦሊቫ ወይም ደግሞ ሰል ሰን የበቆሎ ዘይት ሊሆን ይችላል። ማንኛውን መጠቀም ትችላላችሁ ማለት ነው። ጸጉራችን ላይ አይለጠፍም ወይ ለምትሉ ለሱ ምክንያት አለው፣ ነግራቸዋለሁ። እስቲም ነው ማደርገው ከዚህ ጋር ውሃ አድርጋለሁ። አንዱ ብርጭቆ ውሃ፣ ከዛ ውሃ እየጨመርን እያየን መጨመር እንችላለን። ከዚህ በኋላ ደግሞ የሚጨምረው ጥቁር አዝሙዱ ነው ማለት ነው። ዛሬ ከሱ ጋር ምንም አልሰራውም። አንዳንድ ፍሬ ናቸው። ምንም የዛናክል አበሹም አንድ ፍሬ ናት። ቅርንፉዳም አንድ ፍሬ ናት። ምንም አያደርጉንም ማለት ነው። ስለዚህ ይህንን በውስጡ አደርጋለሁ። እንደዚህ አብሬ አድርገዋለሁ። ይሄ ወቅቱትን ማለት ነው ደቋል። ውስጥ ጥቁር ነው እንደምታዩት፣ ቡና ነው የሚመስለው። ይሄ ጸጉራችን እንዲያንጸባርቅ እንደዚሁም ደግሞ ከበር ያደርግልናል። ከበር ያደርግልናል ስላችሁ አንዳንዶቹ ጭራሽ ሽበት ይጠፋል ብላችሁ የምታሙ አላችሁ። ጭራሽ አይጠፋም። ጭራሽ ሳይሆን ቢያንስ ለሶስት ሳምንት እና የተለያየ ጊዜ ሁሌ የምትጠቀሙ ከሆነ ደግሞ ጥቁር ጥቁር እየሰራችሁ የምትጠቀሙ ከሆነ ሁሌም ከበር ያደርግላቸዋል እንጂ አንድ የተቀብቼ አመቱን ሙሉ ሽበት ሳይወጣብኝ ይቀራል ማለት ወይም ደግሞ እስክመረጅ ድረስ አይወጣብኝም ማለት አይደለም ማለት ነው። ስለዚህ እንደዚህ አድርጌ አማስለዋለው ማለት ነው። ከዛ ጥቁሩን ጭቃ ቅባት ነው የምንሰራው። አሰራሩን ተመልከቱ። እንደዚህ አድርጌ መጀመሪያ ከጥቁር አዝሙዱ ላይ ያለው ንጥረ ነገር እንዳለ በዘይቱ በዚህ መልኩ እወስዳለሁ፣ መጀመሪያ ማለት ነው። ተከታተሉ። እዚህ ጋር ጭቃ ቅባትና ባልዚህ መጠቀም ትችላላችሁ፣ ግን እዚህ ጋር አደለ የሚጨመረው። ቆዩ፣ አብራችሁ ማለት ነው። ለምን እዚህ ጋር የጥቁር አዝሙዱ እንትን አለ፣ አሰሩ አለ። እሱን ካስወጣሁ በኋላ ነውን የማደርገው። ዙሮ፣ ቆዩ ታግሳችሁ ማለት ነው። ይጠቅማችኋል ብዬ ነው የማስበው። እኔ ለእኔ የጠቀመኝ ነው ለእናንተም የማስረዳችሁ። በጣም ነው የምትወዱት። እንደዚህ በእንፋሎት ስናበስል እሱ ራሱ የሆነ አረፋ ይደፍቅላቸዋል ከላይ ማለት ነው። ከዛ ቢያንስ ለአርባ ደቂቃ ያክል እንት ማለት ትችላላችሁ፣ ማብሰል ይቻላል ማለት ነው። በዚህ መልኩ አድርጋችሁ ተጠቀሙ። ይሄን ምንም የጎንዮሽ ጉዳት የለውም ለጸጉራችንም በጣም መልካም ነው። ጸጉሩ ራሱ በጣም ነው የሚያፋፋው። ዛ ላይ ይህንን የምንቀባው ጸጉራችን ቆዳችን ላይ አይደለም። ምናልባት በሚዶ ይነካካ ይችላል። ለጸጉራችን ለዘለላው በጣም ይጠቅመናል። ቀጭቃ ቅባት ለጸጉር ዘለላ በጣም ጠቃሚ ነው። በዛው ላይ እኔ ሁሌ ከቤቴ ነው የምሰራው። የሚገርማችሁ ነገር ባለፈው የሰራሁት ቅባት እስካሁን ድረስ እየተጠቀምኩት ነው። በቃ አንዴ በስድስት ወር አንዴ መስራት ትችላላችሁ። አስቀምጣችሁ መጠቀም ችሉታላችሁ። ምንም አይሆንም፣ አይበላሽም ማለት ነው። እንደዚህ እያደረገ ከስር ያለው እንፋሎቱ ውሃው ሲፈላ፣ ያው ሁል ጊዜም እንደምንሰራው እንደዚህ እንትን ይልናል ማለት ነው። ቀስ በቀስ ያለውን ንጥረ ነገር ቫይታሚን ይሰጠናል። ጥቁር አዝሙድ እኔ በጣም ብዙ ጥቅም አለው። ይህ ነው ብዬ ዘርዝሬ አልጨረሰው ማለት ነው። እንደዚህ ማማስለው ሆንፋሎቱ ነው እንደዚህ እንትን የሚለው ውሃው ሲፈላ ማለት ነው። ጉም እየመሰለው እና እንደዚህ ቀረብ ብላችሁ ስታዩት በቃ እየተንተከተከ እንደዚህ አረፋ እየሰጣችሁ ምናምን ይመጣል። ቆይቶ ማለት ነው በደንብ እንትን ሲል ውሃ በጣም ካልበዛበት ከስር እንፋሎቱ በደንብ ነው የሚሰራላችሁ። እና እንደዚህ ሲሆን በቃ ውስጡ ያለውን እየሰጠን ነው ማለት ነው። በጣም ቆንጆ ነው። እኔ በጣም ነው የምወደው። በዛ ላይ መዓዛው፣ ሽታው ቆንጆ ነው የጥቁር አዝሙድ ሽታ ማለት ነው። ስትወቅጡት ስትቆሉት፣ ወይ ሽታው እንዴት እንደሚጣፍጥ በእውነት ማለት ነው። እና ሞክሩት፣ ብትሰሩት፣ ብትሞክሩት መልካም ነው። እኔ ለራሴ የጠቀመኝን ነው ለናንተም ማስረዳችሁ፣ እናንተም በቤታችሁ እንደዚህ ሰርታችሁ መጠቀም ችላላችሁ። በጣም ምርጥ ነው። ለዛ ያው ለእናንተ ለጸጉራቸው የሚመቻቸውን ቅባት ማድረግ ትችላላችሁ። ኦሊባ ይሄ የንጹሁ የወይራ ዘይት የምንለው ማለት ነው። እሱ በጣም ቆንጆ ነው፣ ለሰላጣ የምንጠቀሙ በጣም አሪፍ ነው። ለሁሉንም ነገር ለመስራት ይመቻል። እሱ እንኳን ጸጉር ቢያከረድድ ሌሎች ግብአቶች ጸጉራቸውን አያከረድዱትምና ሌላ ነገር ስለሚጨመርበት ችግር የለውም ማለት ነው። ዞሮ አይጎዳንም። እና በቃ ከዚህ በኋላ ይበቀዋል። አሁን ውድ ቤተሰቦች እዚህ ጋር የምታዩት እኔ የተጠቀምኩት ማጥለያ ጨርቅ ነው፣ ወይም ደግሞ ካልሲ ካላችሁ ይሆናል። ምንም ነገር እንዳይወርድ ማለት ነው፣ ምንም ነገር እንዳይወርድ የጥጉራችንን፣ የራስ ቅላችንን ምንም ነገር አሰር እንዳያገኘው በዚህ መልኩ ስስ ጨርቅ ወይም ደግሞ ካልሲ የተለየ ነገር ካላችሁ። እኔ እዚጋ የተጠቀምኩ ካልሲ ነው ቢገርማችሁ፣ ጥቁር ካልሲ ማለት ነው። ምንም አያወርድም ጥቅጥቅ ያለ ማለት ነው። ከዛ ጨምቀዋለሁ። እንደዚህ እንደምታዩት ያው ኩባያ ውስጥ ነው ያረኩት። እንደዚህ አርጌ ጨምቅ አረገዋለሁ። ምኑ ብቻ ነው የሚወርደው? ዘይቱ ብቻ ነው። ምንም ነገር አሰር አያወርድም። አሰሩ ከወረደ ጸጉራችንን እንዳይጎዳብን፣ እንዲሁም የራስ ቅላችንን ቀዳዳዎቹን እንዳይደፍንብን፣ እንደዚህ ነው የምናደርገው የምናጠለው። በደንብ በደንብ ማለት ነው በደንብ ጥልል አደርገዋለሁ። እስካሁን ድረስ ያው ባልዜና ጭቃ ቅባት አልጨመርኩም። ለምን እንደሆነ አስረዳችኋለሁ። ምክንያቱም ይሄ አሰሩን ማውጣት አለብን። መጀመሪያ እንደዚህ አይነት ግብአቶች ስሰሩ መጀመሪያ ዘይቱን ቁልጭ አርጋችሁ መስራት አለባችሁ። እንደዚህ ማለት ነው። ለምን እዛ ላይ እንዳይቀርባቸው። አሁን ይሄ እንደዚህ ካወጣሁ በኋላ ጥቁር ነው እንደምታዩት። እንዴት ያምራል! በሉ በጣም ቆንጅዬ ነው። እዚህ ጋር ባልዚን አለኝ። ባልዚን እኔ የምጠቀመው ማለት ነው ለፊቴ ለእጄ፣ ለግሬ ለጸጉሪም የምጠቀመ ነው። እዚህ ጋር ደግሞ የሮዝመሪን ቅባት አለ። ባለፈው የሰራው ቅባት ነው። ከዚህ አንድ ማንኪያ ከዚ አንድ ማንኪያ በትንሿ አድርጋለው። አንድ ማንኪያ ተለቅ ያለ የሸርባ ማንኪያ ጭቃ ቅባት ነው የማረገው። ጭቃ ቅባቱን እንግዲህ አላፈላም፣ ቅድም እንዳፈላሁት ማለት ነው በደንብ ተመልከቶ እዚህ ጋር ይጠቅማችኋል ብዬ ነው የማስበው። ቪዲዮ ከዛ አስቀምጣለሁ ማለት ነው። እዚህ ጋር ገለብጠዋለሁ ምክንያቱም ለማዋሃድ ማለት ነው። ይህ እንደምታዩት ጥቁር ሆኖ ዘይት ብቻ ነው። ከዚህ እንደጭቃ እንዲሆንልን ደግሞ ይሄን ጨምራለሁ። ቅባቱ ኖሯችሁ ባልዚኑ ከሌላችሁ ይቻላል፣ በቅባቱ ብቻ ጭቃ ቅባት ካለ ማለት ነው። እኔ ሁለቱንም ስለ የጨመርኩ ጸጉሬ እንዲያለሰልስል ስለምፈልግም ጫፍጫፉን ማለት ነው። ከርዳዳ ጸጉር ያላችሁ ጫፍጫፉን ያለሰልሳል። ከዛ እንደዚህ አድርገን ቀስ ያለ እሳት ወይም ደግሞ ውሃ እንደ በፊቱ አድርጋችሁ በተመቻችሁ ይሄ እንዲቀልጥ ብቻ ማለት ነው። እንዲቀልጥ ብቻ ነው፣ እንዲቀልጥ ብቻ ይህንን ሁለቱንም በአንድ ላይ ከዘይቱ ጋር እንዲገናኙ ብቻ በትንሹ ታደርጉታላችሁ። እስቲም ማድረግ ትችላላችሁ። ትንሽ እንትን ማድረግ ትችላላችሁ። ሞቃ አለ ነገር ከሰል ላይ ማድረግ ይቻላል። ስቶፕ ላይ ማድረግ ይቻላል። በትንሿ ማለት ነው። አሁን ቅድም እዛ ላይ ቀላቅዩ ቢሆን ይሄ ቅባቱ ምናምን እዛ ላይ ይቀራል። ጥላሌው ላይ እንዳይቀርብ ነው እንደዚህ ማድረገው። በቃ አለቀ። አያችሁት? ሰከንድ ራሱ አይቆይም። አንድ ሰከንድ ማለት ነው። ይህ በአንድ ሰዓት ውስጥ ምርጥ ቅባት መስራት ይቻላል ማለት ነው። እንደዛ ነው የሚፈጀው፣ ከዛ በላይ አይፈጅም። ከዛ ቅባታችን እንደዚህ ከቀዘቀዘ በኋላ ቀዝቀዝ ሳይቀዘቅዝ እንዳይረጋ ፕላስቲክ ወይም ደግሞ ለቅባት የምንጠቀማቸው ይሄ ቅባት እቃ ነው። ቅባቱን ጨርሻው ነው እዙ ውስጥ ገለብጠዋለሁ። ንጹህ ሆኖ ግን ውሃ የሌለበት ይሆን። ውሃ እቃው ላይ ካለ ውሃ ቶሎ ነገሮችን የማበላሸት አቅም ስላለ ውሃ እንዳይኖር ጥርግ ጽድት ማድረግ አለባቸው ማለት ነው። ከዛ እንደዚህ አድርጊ ያስቀምጠዋለሁ። ከአንድ ሰዓት ከሰላሳ ደቂቃ በኋላ ይረጋል ራሱ ማለት ነው። በቃ አለቀ። እንደዚህ ነው ምርጥ ብሎ እናማ ትንሽ ቆይቼ እንደምታዩት ይህንን ይመስላል በዚህ መልኩ ደርቋል ማለት ነው ደርቆ ስታዩት እንደ አረንጓዴ አድርጎታል ብቻ ጥቁር አድርጎታል ይህንን ይመስላል ማለት ነው ይሄ የዛኑ የሰራ ወቅጠን ከሁለት ሶስት ሰዓት በኋላ እንደዛ ነው እንደዚህ የሆነው ማለት ነው ወዲያው ነው የሚረጋው ድርቅ ነው የሚለው እንደዚ ጫን ስለው ራሱ ፍርክስ እንደማለት ይላል ደረቅ ነው በነገራችን ላዩት እንዲ ፍርክስ እንደሚል ማለት ነው አያችሁት ጫን በምለው ሰዓት ፍርክስ እንደማለት ይላል። ይው ፍርክስ ክስ ያው ደረቀልን ማለት ነው። እንደዚህ ይደርቃል። በጣም ቀላል የሆነ አሰራር ነው። ጥቅሙ ደግሞ በጣም ነው የምትወዱት። ይህንን ይመስላል እንግዲህ ጥቁር ከለላ ያለው የውለ ጸጉራችን ላይ ቆንጆ ጸጉራችን ለስላሳ፣ ሻይን እንደዚሁም ደግሞ ጥቁረቱ፣ አንጸባራቂ ውበቱ ያማረ ቆንጆ ያደርግልናል ማለት ነው። በዛው ላይ ደግሞ ያው እንግዲህ ለሽበታችንም አሪፍ ይሆነልናል ማለት ነው። ተቀብተን ተቀብታን፣ ደግሞ ደሞ ጸጉራችን ላይ ስንቀባ ያው ጸጉራችን ጥቁር እየሆነልን ይመጣልናል። ብትጠቀሙት ትወዱታላችሁ። የውን እንግዲህ ይቀበዋለሁ ማለት ነው። ግድ ለናንተ ማሳየት አለ። እሺ፣ ይኸው በማግስቱ ነው። ቀባው ከዛ ካደረ በኋላ ማለት ነው። የዛን ጊዜም መቀባት ይቻላል። ግን እኔ ያው ጸጉሬን ስለተሰራውት አሁን ጸጉሬ እንስ ሰብሏል። እርዝመት ይጨምራል እንጂ እኔ ጸጉር ምንትን ማነስስ ያንሳል ሲሰራ ማለት ነው። እና ከስጦ ውስጥ ሲገባ እንደዚህ ነው የሚያንሳው። ፀጉሬ ግን ርዝመት ይጨምራል። እና እንደዚህ ትቀባላችሁ ማለት ነው። ሽበት ላለባችሁም ለሌለባችሁም ለሁላችሁም ቆንጆ ነው በጣም በተለይ ሽበት ላስቸገራችሁ፣ እመኑ፣ ይሄ ቆንጆ ነው። አንድ ጊዜ ብቻ ሳይሆን ሁሌ ተጠቀሙት። ሁሌ ቅባቱን አንዴ ሰርታችሁ ብታስቀምጡ ስድስት ወር ሰባት ወር መጠቀም ትችላላችሁ። ቢያንስ ሽበት ባይኖርባቸው እንኳን ቅባቱ እጅግ በጣም ጠቃሚ ነው። እውነት ላችኋለሁ። በጣም ነው የምትወዱት ማለት ነው። እና ቀብቼ ጸጉሬን እያበጣጠርኩት ነው። ፕሮግራም አለኝ ዛሬ ማለት ነው የምሄድበት። ለዛ ነው ተዘገጃጅቼ፣ ያው ቅባቴን ቀባባው ትንሽ የተወሰነ ጸጉሬን ደግሞ አስተካክለዋለሁ ማለት ነው። ከዛ እንደዚህ ይቀባዋለሁ። ከፍለፊታችን ያለው እንደዚህ እንዲያድግልን ከፍለፊት ለፊት ላለውም ለቤቢ ሄራችን ምርጥ ነው። ሁለተኛ ነገር ደግሞ እንደዚሁ ሽበት ላለብን ለሽበታችንም በጣም አሪፍ ነው። አንደኛ ጥቁር ነው፣ ሁለተኛ ደግሞ ብላክሲድ ሲድ ወይም ጥቁር አዝሙድ ለሽበት እጅግ በጣም ወሳኝና ተመራጭ ነው። ለጸጉሩን ከለሩንም በጣም ያሳምርልናል። ከዚህ በፊት የሰራሁትን ቪዲዮ አለ። እሱ ቪዲዮ ግን በእንትን ነው በፈሳሽ ነው። ሁላችሁም ወድዳችሁታል፣ ወይም ደግሞ በዘይት መልኩ ማለት ነው። አሁን ደግሞ በጭቃ ቅባትን ይሸላችሁ የመጣው ቅር ካላችሁ ወይም ደግሞ ያልገባችሁ ነገር ካለ በኮመንት አሳውቁኝ። አዳዲሶች እንኳን ወደ የመንዝ ወርቂቱ በሰላም መጣችሁ። አመሰግናለሁ፣ ላይክ እንደዚሁም ደግሞ ሰብስክራይብ አድርጎ በኮመንት ደግሞ ሐሳባችሁን ግለጹልኝ በጣም ነው የማመሰግነው። እና ይኸው ጸጉሬ እንደዚህ ክምር ብሎበታል ዛሬ ማለት ነው እና ተቀቡ ማለት ነው። ውድ ቤተሰቦቼ አመሰግናለሁ ስለተከታተላችሁኝ በጣም ነው ማመሰግነው። በአዲስ ቪዲዮ በሌላ እስከምንገናኝ ድረስ ደህና ሆኑልኝ። ቻው ባይባይ። እናመሰግናለን።